ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አላችሁ? እኛ አለን ፈጣሪ ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ብዝት ያርግልን የኛ ውድ ፋሚሊዎች። እንግዲህ ዛሬም በታሜ ቤት መጥቼላችኋለሁ። በእኔ ቤት ደግሞ ቀጣይ እመጣላችኋለሁ። አቃለሁኝ ጠፍቻለሁኝ፣ ግን እመጣለሁ። ቤተሰብ በጣም ይቅርታ ስለቀረሁኝ። ዛሬ ግን ያው አስቸኳይ ጉዳይ ስለሆነብኝ በታሜ ቤት ተገኝቻለሁ። ከታሜ ጋ ነኝ። ታቃላችሁ አሳሙኑ፣ አንዳንድ ነገሮች ተፈጥረው ነበረ። ወደ ስኬት ለመምጣት ስታስቡ፣ አንዳንድ ጊዜ የሆን ነገር ስትጀምሩ ድጋሚ የሆን ነገር ሃፕን ያደርጋል ና በጣም ከባድ ነው። አሁን ብቻ ታም ያለበት ሁኔታ ታቃላችሁ። ባለፈውም እኔ በሱ ቤት ስመጣ ቪዲዮ ስሰራለት ያው በዛውም ስራ ሆኖ ሊስትሮም እየሰራ ሆኖ ጠንክሮ እንዲሰራ እንዲበረታ፣ በዛውም ልክ ደግሞ ዩቲዩቡን ይዞ በዛው እንዲሰራ ነበር ግን ደግሞ ያው ባልጠበቅ ነው ሁኔታ ባላሰብ ነው ሁኔታ ያው ህይወት አይደለ። በህይወት ስንኖር ፈተና ግድ ነው እና ያው ያለ ፈተና መኖር አንችልም አይደል ቤተሰብ። ስለዚህ ፈተና ሲመጣ የበለጠ ሊያጠነክረ ነው የሚገባው። ስለዚህ አሁን ደግሞ ድጋሚ ሌላ ነገር ተፈጠረበት። አቃለሁኝ፣ ከባድ ነው፣ ለእሱም ከባድ ነው። እኔም ደሞ ወደ እናንተ ስመጣ በጣም ስለከበደኝ ጭምር ነው። ስለዚህ ብቻ ያለውን ሁኔታ ታሚ የሚነግራችሁ ይሆናል። ታሚ ሰላም ነው። እንዴት ነህ? ብቻ ያወራኛል። ብቻ ናት። እንዴት ነህ? ለማንኛውም ግን ቤተሰቦች ግን ሰላም በላቸው። ሰላም፣ ሰላም ጤና ይስጥልን። ውድ እና የተከበራችሁ የኛ ወይም ደግሞ የእኔ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት እየብዛላችሁ ብዝት ይበልልኝ። ፋሚሊዎች፣ እንግዲህ ቤተሰቦች ዛሬም ድጋሚ ከቤቲሻ ጋር መጥቻለሁ። ቤቲ ቴንኪ ማለት ትወዳለሁ። ዛሬ የመጣሁት ፋሚሊ፣ እንደ አጋጣሚ እኔ የምሰራውን ስራ ሁላችሁም ታውቃላችሁ። እናንተም በራሳችሁ በኩል ድጋፍ አርጋችሁልኛል ኮሜንት ላይ አይዞ በርታ፣ ህይወት ቀጥ ብሎ የሚሳካ ነገር አይደለም ቀስ በቀስ ወደ ተሻለ ህይወት ትመጣለ ብላችሁ ያበረታታችሁኝም አላችሁ። ቴንክ ዩ ቴንክ ዩ ማለት እወዳለሁ። ፋሚሊዎች እንግዲህ ቤተሰብ ከምሰራበት ስራ አካባቢ ላይ እንደ አጋጣሚ የኮሪደር እና የንትን ልማት ተብሎ ምሰራበት አካባቢ ላይ አስፓልቱ ይስፋ ተብሎ ምናምን ካለውበት ከምሰራበት ስራ ቦታ ተነስቻለሁ እና ፋሚሊዎች እዛ ጋር ስለተነሳው አሁን ከአሁን በኋላ በእንደዛ አይነት ቪዲዮ ወይም ደግሞ ምሰራው ስራ ስላጣው በእንደዛ አይነት ቪዲዮ ላልመጣላችሁ እችላለሁ በሌላ ቪዲዮ ልመጣላችሁ እገደዳለሁ ማለት ነው። ፋሚሊ እና ቤተሰቦች ይህን ስላችሁ በጣም እያዘንኩ ነው። ታውቃላችሁ ሰው ትንሹ የሚሆን የራሱ ስራ እንትን ሲል በጣም እንትን ይላል፣ የሆነ ደስታ ስሜት አለው እና ከዚህ ስራ መውጣት ደግሞ እኔ በቃ በጣም ጎቶኛል እና ለዛ ነው ዛሬ ከቤተሻ ጋር ወደዚህ ቪዲዮ የመጣውላችሁ። ፋሚሊዎች እና ቤተሰብ እንግዲህ ስራዬን ስላጣው በጣም ልቤ ተጎቷል፣ አዝኛለሁ። በውስጥ በውስጤ ማለት ነው ትንሽም ቢሆን ሰው የራሱን ስራ ሬስፔክት አድርጎ ሲሰራ ወይም ደግሞ ስራችሁን ስትወዱት በጣም ያንን ነገር ስታጡ በጣም ያማቸዋል። እና እኔንም ያጋጠመኝ ነገር ቢኖር ያ ነው። ፋሚሊ ታሜ በቃ ቤተሰብ ማለት ያው ይከብዳል፣ አቃለሁኝ ለሁኝ ይሆናል አይደል? ለመለወጥ ብላችሁ አንድ ስቴፕ ስትሄዱ ሌላ ፈተና ሲመጣባችሁ ይከብዳል። እና እኔም ታም ያታልቅስ። በጌታ ያልፋል እኮ አደለ? ቤተሰብ ኮ ታቀደሽ ፈልጌው አደለ? አቃለሁ፣ ግን ደግሞ ለሚያልፍ ቀን ብለህ ማልቀስ የለብም። ነገ የተሻለ ቀን አለ ብለህ ማሰብ አለብ። ደግሞ ወንድ ልጅ አያልቅስም። ገብቷል? ጠንከር፣ ጎበዝ ነው የሚሆነው። ስለዚህ መጠንከር አለብ። ወንድ ልጅም ሴት ልጅም ያው እኮ ነው። አንድ የሚለው ነገር ሲመጣ ቤተሰብ በምትወጂው ነገር ሲመጣብሽ ወንድሞች፣ ሴትም ያው አሁንስ በቃ ሆነ አላር ልብስ በማይችለው ነገር ሲመጣብሽ እንደዚህ ነው የምትወጂው። እኔም ደግሞ ያው ወደ ጀዋር ላይ መጣ ይሄ ነገር እና ሲመጣ የምወደውን ነገር ነው ያሳጣኝ፣ ቤተሰቦች የማስተዳደርበትን ነገር። አዲያም ደግሞ አንድ በጣም የምወደው ቤተሰብ አለን እነሱን የመሳዳደርበት ነገር ለራሴም ከሰው እኩል ሆኜም ወጥቼ የምገባበት ነገር ነው ያጣሁት። እንደኔ ማለት ነው እንደሌላ ሰው አይደለም፣ እንደ ራሴ ነው ማሮ ቤት። ልክ ነህ፣ ግን ያው ፈተና ደግሞ ሲመጣ ሊያበረታክ ነው የሚገባው። አደለ ይበልጥ ማለት አንዳንድ ሰው ብቻው ሲሆን ብዙ ነገሮችን ሊወስን ይችላል፣ ራሱን ለማጥፋት ምናምን። ግን እሱ ቤተሰብ አለው ፋሚሊ አለው እህት ወንድም አለው እናት አባት አለው። ስለዚህ ቤተሰብ ሲኖር ደግሞ ትጠነክራለህ። አደለ ቤተሰብ ብቻ ካጠገባችሁ የሆነ ሰው ሲኖር ለዛ ሰው መኖርን ስለምትጓጉ ትጠነክራላችሁ። ስለዚህ አንተም መጠንከር ነው ያለብን፣ ለዛ ሰው ለምትኖርለት አላማ ነገ አንተ ትልቅ ደረጃ ትደርሳለህ አይደል? ስለዚህ ለዛ ብለህ እና ቤተሰቦችን ደግሞ ዞር ብለህ ማሰብ አለብህ። ለእነሱ ስትል መጠንከር፣ ጎበዝ መሆን አለብህ። ገብቷል? አቃለው ጎበዝን፣ ጎበዝ መሆን እኮ እንዳለብኝ ይሰማኛል። ቤት ግን አለ አይደል? በቃ የሆነ ጎበዝ ልትሆኝ እየጣልሽ አዩን እንቅፋቶች አንዳንዴ ለበጎኖት ያለ ሳር። እኔ ደግሞ ባሰ ከፋ፣ በቃ ከመጠን በላይ ሆነ። በቻልኩት አቅም እሱን ለማገዝ እሞክራለሁ። ያው ታውቃላችሁ እኔም ይሆናል አደለ፣ ብቻ ታሜን ለማገዝ እሞክራለሁ። ቤተሰብ እና እናንተ ደግሞ በቻላችሁት አቅም እንድታበረታቱልኝ እፈልጋለሁ ታሜን ታሜ ናስ በቃ ማለት አለ ካፈት ከሆነ ችግር ሲመጣ ለመደበቅ አይደለም መሞከር ያለብን መጠንከር ነው ያለብን። እና ቤተሰብ በቻላችሁ ታቅም ታሜን አበረታቱልኝ፣ ጎበዝ እንዲሆን እፈልጋለሁኝ። ታቃላችሁ የሆነ ያለበት ሁኔታ በጣም ስለሚያሳዝን እንዲበረታልኝ እንጂ እንደዚህ እንዲሆን አልፈልግም። ስለዚህ ቤተሰብ በቻላችሁ ታቅም እንድታበረታቱልኝ እፈልጋለኝ። ያው ከዛ ፊት ተናግሬዋለሁ ብዙ ፋሚሊዎች እንደሚያስተዳድር እኔ ደግሞ ያው በዛውም ዩቲዩቡን እንዲሰራ ነበር የፈለግኩት፣ በዛው ሊስትሮ እየሰራ በዛው ዩቲዩቡ እንዲሰራ ነበር። ነገር ግን ደግሞ ታውቃላችሁ ዩቲዩብ ስትሰሩበት ብር ሊያስገኝላችሁ ይገባል። እሱ ደግሞ እንደዛ እያገኘበት አይደለም ያው ይሆናል አደለ። ስለዚህ አሁንም ስራውን አቶ ዩቲቡንም አቶ ሁሉ ነገር ካጠ ይጎዳል። ስለዚህ ቤተሰብ ዩቲቡን በደንብ አጥብቆ እንዲይዝና ጎበዝ እንዲሆን ይሆናል አደለ። ቤተሰቦችን ማስደሰት ይፈልጋል። ታውቃላችሁ፣ ቤተሰብ ደግሞ የሆነ ትልቅ ደረጃ ደርሳችሁ የእናንተ ለውጥ ሲያይ ቤተሰብ ራሱ ምንህን ነው የሚረካው፣ በእኛ ማለት ነው ስለዚህ በቻላችሁት አቅም፣ ምክንያቱም አይከፈልበትም እንኳን እንደዚህ ቁጭ ብላችሁ እንኳን ባታዩት ስልካችሁ ላይ ከፍታችሁት ብቻ እንኳን አስቀምጣችሁት እንድታዩለት እላለሁኝ። እና እንደዚህ እንዲሆንብኝ አልፈልግም እኔ እንደ እህትነቴ በጣም ስለሚያሳስበኝ ነው። እኔ ካጠገቢ ያለ ሰው ይሆናል አይደለ የሆነ ቦታ ወድቆ ማግኘት አልፈልግም። ትልቅ ደረጃ ደርሶ ከፍ ብሎ እንደ ማንኛውም ሰው ማየት እፈልጋለሁ ቤተሰብ። ስለዚህ በጣም በቻላችሁት አቅም አበረታቱልኝ። ነው። ታሜ አንተም ደግሞ እንደዚህ ልትሆን አይገባም። ታሜ አሁንም እያለቀስክ ነው። እኔ ከእነሱ ጋር እያወራህ ኧረ ታሜ በጌታ አታለቀስ። አንዳንድ ነገሮች ሳስብ በፊት ቤተሰቦችን እንዲነበረ ማኖረው አሁን ግን እንዴት ነው የምኖረው? የሆነ ቁጭ ብዬ አእምሮ ከአንቺ ጋር ሆኖ ሌላ ቦታ በቃ ዛሬ ቤት ምን ይዤ ነው የምገባው? የሆነ ሚል ነገር ነው። አዎ ማለት ነው እኔ በቻልኩት አቅም እኔ በቻልኩት አቅም እኔ ባለኝ ነገር አንተን አግዛሃለሁ አለ አይደለ። ወደ ያው ቦታው ከተስተካከለ ያው ኮሪደር ልማት ታውቃላችሁ፣ ብዙ ጊዜ ሊፈጅ ይችላል። ያ ቦታ እስከሚስተካከል እና ሌላ ቦታ ካገኘን፣ እንደዚህ ከስተመሮቹን የሚያገኝበት አሪፍ ቦታ ላይ ካገኘን እዛ ቦታ ልናመቻችለት እንሞክራለን አይደለ። ካላገኘንም ደግሞ ዩቲዩቡን አጥብቆ እንዲሰራ ፈልጋለሁ። ስለዚህ ነገ ከነገ ወዲያ በሊስት ሮስ ሲሰራ ምናምን ዩቱብ ላይ ቀርጽላችሁ ይችላል ቪዲዮ ላይ ይሰራላችሁ ይችላል ስለዚህ ባገኙ አጋጣሚ ማንኛውን ቪዲዮ እየስራ እንድታዩለት ስለምፈልግ ነው ቤተሰብ ግዴታ ሊስት ሮስ ሲሰራ ምናምን አይመጣም ማለት ነው ያን ቦታዎች እስከሚያስተካክል ድረስ አለ ቤተሰብ ስለዚህ አንተም ደግሞ ያን ነገር እስከሚስተካከል ድረስ እኔ በቻልኩት አቅም እንደትነት አግዛሃለሁ እና ማለት እንደዚህ እንዲከፋክም እንድታለቅስም አልፈልግም በእኔ ፊት እንድታለቅ አልፈልግም ገብቶሃል አይደለም ስለዚህ የሆነ ጠንከር በል ወን እንጂ አላውቅም። ወንድ ልጅ ሲያለቅስ ያሳዘናል ጌታ ለምን እንደሆነ አላውቅም። እና አታልቀስ በጌታ እኔ ደግሞ አልችልም። ሰው ሲያለቅስ ሳይ ማርያምን አልችልም። ስለዚህ እንድታለቅስ አልፈልግም። በቻልኩ አቅም ጎበዝ እንድጠነክርልኝ ይሆናል አይደለ? ከፍታክ ማየት ነው የምፈልገው። ገብቶሃል እንግዲህ እና ቃልም እንድትገባልኝ እፈልጋለሁ እንደዚህ ስታለቅስ ወይ የሆነ ነገር ስትጎዳ ማየት ስለማልፈልግ ትልቅ ደረጃ ደርሰት ቤተሰቦች ክንም እንደምታስደስት ማወቅ እፈልጋለውኝ። ቃል እንድትገባልኝ እፈልጋለውኝ። ነታሜ በተቻለኝ መጠን እሞክራለሁ። ጠንካራም ሰው ለመሆን እሞክራለሁ። ጠንካራ ነኝ ብዬ ያስባል፣ ግን ጥንካሬ እንደሌለኝ የሆነ ጉለት ይነገረኝ አቃለው ኮ ጥንካሬ ያን ስራ መስራትክ ነበረ ከዚ፣ ያን ስራ ደግሞ ስትነጠቅ ጥንካሬ ክን ሊሰብርብ እንደሚችል አቃለም። ግን ደግሞ የሆነ ነገ የተሻለ ቀን አለ ብለክ ማሰብ አለብህ። ታም ነው ገብቶ አላደለ ይሆናል። የተሻለን ቀን አክሴፕት ማድረግ አለብህ። ሌሎች ነገሮች ምናምን ሆነ ዛሬ የተራብክበትን የተጠማህበትን ቀን ሳይሆን ማሰብ ያለብ ዛሬ ተጠምተ ተርበ የምትለብሰው ልብስ አተክ የምትመገቡላል ላታገኝ ትችላል። ነገር ግን ነገ ትልቅ ደረጃ ደርሳለሁ የሚለውን በጭንቅላት ላይ እንድትስል እፈልጋለሁ። ማንም ሰው ምታየው እዚህ ምድር ላይ የምታየው እያንዳንዱ ሰው ከትንሽ ነገር ተነስቶ ነው ትልቅ ደረጃ የደርሰው። ያን ደግሞ ለምንድን የደረሰው በጣም ጠንክሮ በመስራቱ ተስፋ ባለመቁረጡ ተስፋ ስላገኘ ነው። አደለ ተስፋ ደግሞ ፈጥ እዚህ ዓለም ላይ ደግሞ ሁላችንም የየራሳችን ሃይማኖት አለን አደል። ስለዚህ በየ ሃይማኖታችን ጠንክረን ከጸለየን እምነት ያለው ሰው ደግሞ ተስፋ አይቆርጥም። ስለዚህ እምነት እስካለ ድረስ ደግሞ ፈጣሪን ታምነ ስለዚህ እምነት እስካለ ድረስ ፈጣሪን ተስፋ እያደረግ ነገ ትልቅ ደረጃ እንደሚያደርስ ተስፋ እያደረግ እንድጠናከር ነው የምፈልገው። እሺ፣ ታሜ። ይህም በቻልኩት ያህል ጠንካራ ለመሆን ሞክራለሁ። እስከ ዛሬም ሆነ ጠንካራ ነኝ ብዬ አስባለሁ። ግን ብቻ ጠንካራ ለመሆን እሞክራለሁ። ሞክራለሁ ሳይሆን አደርገዋለሁ፣ እጎብዛለሁ ነው እንድትለኝ የምፈልገው እንጂ። አደርገዋለሁ፣ እጎብዛለሁ። እኮ ጎበዝ እንድትሆን እፈልጋለሁ። እና አታልቅስ። እና ደግሞ አሁን በቃ ማለት ራስክን ሪላክስ አድርግና ቤተሰቦችንም አውራቸው በደንብ ማለት ነው። እንግዲህ ቤተሰቦች ቤተሰብ ለኔ ትልቅ ባለውለታዬ ናት። ከየትኛውም ዩቲዩበሮች እኔ ጋር መታ ይሆናል አይደል ዩቲዩበር ወደኔ ቤት መምጣት ከጀመረው ጊዜ ጀምሮ ቤት ያጠገኛል። በአንዳንድ ነገሮች ቪዲዮ ላይ ቀርባ እንኳን እንትን ባትለኝ ኖርማን በቃ በአንዳንድ ነገሮች ታግዘኛለች። እንደዚህ የሰው ልጅ ዝቅ ብሎ ሰርቶ ነገር ከፍ ብሎ ይኖራል ብላ ታጽናናኛለች ቤቴን በዚሁ አጋጣሚ ቴንኪው በጣም በጣም ከልቤ ነው፣ ከልብ አከብርቻለው ብዬ በዚሁ ላስተላልፍልሽ። አይ ማለት እኔ ምንም አድርጌልክ አይደለም። አደለም እኔ እንደማን እንደ ሰብአዊ ሰው አደለ እንደዛ ያደረግኩልን እንጂ ምንም ተጨማሪ ነገር አላደረግኩልን። ስለዚህ ምስጋና ያስፈልገውም ታመሰግናኝ አልፈልግም። አንድ ሰው በሰራው ልክ ባደረገው ልክ መመስገን አይኖ ልክ እንደኔ እንደዛ ባይነኝ እና እንግዲህ ቤተሰብ ከአሁን በኋላ ስራ ልሰራበት የምችለው ቦታ አመቻችቼ ቪዲዮ ሊዝላችሁ ይችላሉ። ግን ካላገኘው በዲስትሮ ስራ ቪዲዮ ያነጣላችሁ ይችላሉ። እንደ የትኛውም ሰው የሆነ አለ ወጣ ወጣ ብዬ ቪዲዮም ልሰራላችሁ እሞክራለሁ። እና ለቤቲ አንድ ቃል መገባላት ነገር ቢኖር ቱዴ ቪዲዮ ላልስራ ብዙ ነገር ከጅች ውጭ የሆነ አለ አይደል ቤቲ ሻ አሁን እኔ ቃል መግባት የምፈራው ነገር ሪል ተናግሬች ነው ማለት ነው። ኖርማን ቤቲ ቪዲዮ እንደሰራ ፈልጋለሁ ምናምን እያልች ነበረ። እና እኔ ቪዲዮ ቱዴ ልስራ፣ ላልስራ ዛሬም አሁን ቤተሰብ ላይ እኔ መወሻየት አልፈልግም። ኖርማል በቃ ቪዲዮ ሊያሰራልስ እችላለሁ። እንዳጋጣሚ ነገሮች ከተመቻቹልኝ ቪዲዮ ሰራ፣ ግን ካልተመቻቹልኝ እንዲ ልሰራ እችላለሁ። በዛ ላይ ተፍ ተፍ ብዬ የሆነ ነገር ቀን ስራም ቢሆን ሰርቼ ለቤተሰብ መጀመሪያ ያስለመድሽው ነገር አለ። ያንን ነገር ቤተሰብ ሳያቁ ምን ሳያቁ ማሟለት አለብን እና እንደዛ ነው እንዳትከፊብኝ ለልሽ ፈልጌ አይ ስልክ እኔ አሁን ቤተሰብ ላይ አንዳንድ የምታሟላቸው ነገር እኔ በቻልኩት አቅም ተባብረን አግዘካለሁ ስለዚህ ያው በትብብር ማይወጣ ዳገት የለም አደለ ስለዚህ አንቺ ላይ ሸክም ሉን ማለት ሸክምነት እኮ አይደለም ገብቶሀል አደለ መካፈል ነው የሆነ ሰው የሆነ ነገር ካለው አካፍሎ መኖር ነው አደለ ስለዚህ ማለት ያን ነገር ጭንቅላትክ ላይ መቶ እንዲረብሽክ አልፈልግም ስለዚህ እኔ በቻልኩት አቅም አግዝካለሁ እኔ አቅም በሚችለው ልክ ማለት ነው ስለዚህ ያው ቤተሰብ ቶሎ ቶሎ ቪዲዮ የማይሰራላችሁ ስልክ ስለሌለው ነው። ስልኩ ተወስዶበት ምን አላቅም ብቻ፣ የሰው አቅም የሚወስድ ሰው እኔ አላቅም ነምን እንደሆነ አላቅም ብቻ ግን ምንድን ነው የሰውን ስልክ የምታነሱት አይኖ፣ አላቅም ብቻ ግን ያው ስልኩ ስለተወሰደበት ቪዲዮ እንኳ የሚቀርጸው በእኛ እየተበደረ በጓደኞቹ እየወሰደ ነው ቪዲዮ እየቀረጸላችሁ የሚመጣው ማለት ነው። ምክንያቱም የእርሱ ስልክ የለም ተወስዶበታል። እና ቶሎ ቶሎም ላይሰራላችሁ ይችላል። አቃለ ሆይ ግን ደግሞ በቻልከው አቅም ችግር የለውም ያው ጓደኞቹ አጠገቡ ያሉት ይተባበሩታል። ስለዚህ በቻልከው አቅም ቪዲዮ ለመስራት ሞክር፣ ጣር፣ ጎበዝ ሁኑ እ በቻልከው አቅም ሞክራለው። ቤተሰቦች እንግዲህ እንደነገርኳችሁ ነው። በተሳለን መጠን ቪዲዮ ሊያቀርብላችሁ እሞክራለሁ እና ቪዲዮ ካልሰራዋላችሁ ምናምን የሆነ ቅር የሚላቸው ነገር ካለ በዚህ የሆነ ነገር እነሱ የሚፈልጉት ማለት ነው፣ የአንተን ጥንካሬ ትልቅ ደረጃ መድረስ ነው። ያው ኦዲየንስ ከኛም ቪዲዮ ይጠብቃል እውነት ለመናገር እና አንተ ደግሞ ጎበዝ መሆን አለብህ። አሁን ራሴ ማለት እኔ ቪዲዮ አልሰራም አቃለሁኝ፣ ግን እሱ ቪዲዮ ስራ የምለው ቢያንስ እኔ የሆነች ስራ ስላለኝ ለዛም፣ እሱ ግን ምንም ነገር ስለሌለው ቢያንስ ቪዲዮ ቢሰራ የሆናል ነገር ያገኛል በማለት ነው። ገብቷል አደለም እኮ በቻልኩ አቅም ቪዲዮ ስላላቸው እና ቤተሰብ በጣም ጨቀጨቅናችሁ መሰለኝ፣ በጣም ይቅርታ። ያው ካለበት አንጻር ነው እንደዚህ ልናወራ የቻልነው። ታውቃላችሁ፣ የውስጡን ቁስል የሚያውቀው እራሱ ብቻ ነው። ሰው ለብሶ ዘንጦ ጫማ አስሮ ምናምን ስታዩት በጣም ብር ያለው ምናምን ተብሎ ሊሳል ይችላል። እግዚአብሔር ይመስገን የሰው ልጅ ክፋት የለበትም አይደል? የሰው ልጅ ሊያለብስ ይችላል፣ ገብቷቸዋል። አሁን እሱ ራሱ ገዝቶ ላይለብስ ይችላል፣ ሰው ግን እንደ ግፍት ይሰጠዋል፣ ያለብሷል። ስለዚህ ማንም ሰው የውስጡን ቁስል ሊረዳው የሚችለው የለም። እሱና እሱ ብቻ ነው የሚያውቀው የውስጡን ቁስል። እና ለዛ ነው የጨቃጨኳቸው ቤተሰብ፣ ይቅርታ። እና ታሜ ቤተሰብን ሰላም በላቸው እና በቀጣይ ቪዲዮ እስከምንገናኝ ቤተሰብ እንወዳቸዋለን፣ እናከብራቸዋለን። በደንብ አበረታቱልኝ ታሜ ሰዎች ቤተሰብ፣ አሁን ደግሞ ይሆናል አይደል፣ ፊትህን እንድታለቅስብኝ አልፈልግም። ካለቀስክብኝ ይሄዳለኝ። ስለዚህ እንዳታለቅስ፣ ሀቅ እያልክ ደስተኛ እየሆንክ ቤተሰብን ሰላም እንድትለልኝ ነው የምፈልገው። ቤተሰብ እንግዲህ ከአሁን በኋላ ከዛሬ በኋላ ከተሻለኝ መጠን ለቅሶ ይዤባችሁ እንደማልመጣ በራሴ ተስፋ አደርጋለሁ። እንግዲህ አንዳንድ ያለ አርቅ በማያስችልሽ ምናምን ምናምን ከተመጣ ለቅሶ አይደለም ጨዋታም ሊኖር ይችላል። እሱ ግን በራሴ ሞክራለሁ ፋሚሊዎች አደርገዋለሁም። ይሄን ነገር ከአሁን በኋላ ወደ እናንተ የለቅሶ ቪዲዮ እዣ ያልመጣም ብዬ ተስፋ አድርጋለሁ። አብራችሁን ስላላችሁ እናመሰግናለን። ቤቴንም በዚሁ በጣም በጣም በጣም ነው የማመሰግነው ስለ ትብብርሽ በጣም ከልቤ ከልቤ እና የምሬ ነው የምላቸው ከየትኛውም ሰዎች ይሆናል አይደል አንዳንድ ሰው የውስጡን አውጥቶ ሊናገር ምን ይፈልጋል ሰው ይፈልጋል እኔ ደግሞ የውስጤን የምናገረው ለቤቴ ቤቲን በጣም በጣም በጣም ነው ማመሰግነው በጣም ነው ማመሰግነው እግዚአብሔር ያክብርልኝ ብኝያስፈልጎ እና ቤተሰብ እንወዳቸዋለን እናከብራቸዋለን በቀጣይ ቪዲዮ እስከምንገናኝ